ለአንድ ሀገር እድገት ተግዳሮት ከሆኑና ልማትን በሚፈለገው ልክ እንዳይስፋፋ ከሚያደርጉ ጉዳዮች መካከል በዋነኝነት ይጠቀሳል። በኢትዮጵያም እጅጉን ፈታኝ ከሆኑና ድህነትን ከሚያስፋፉ ችግሮች መካከልም በቀዳሚነት ይነሳል ሙስናና ብልሹ አሰራር። ችግሩ በኦሮሚያ ክልልም በስፋት ሲስተዋል የቆየ ሲሆን ምንም እንኳ ልዩ ትኩረት ተሰጥቶት በመሰራቱ መሻሻሎች ቢስተዋሉም ዛሬም ድረስ ፈተና ሆኖ ዘልቋል። ይህም በተለያዩ ተቋማት ውስጥ ያለና አሁንም ሰፊ ትኩረት የሚሻ ጉዳይ ነው። በእኛ መስሪያ ቤት ተጨባጭ ሁኔታ እንግዲህ ያው የተወሰኑ ፕሮጀክቶች ከሚመራ መስሪያ ቤት ውስጥ የኛ መስሪያ ቤትም አንዱ ነው ማለት ነው። በአብዛኛው በፕሮጀክቱ አካባቢ የሚከሰቱ ዝርፊያዎች እንደ ቀላል የሚታዩ አይደለም። አሁን በለውጡ መንግስታችን ብዙ ነገር እየተቀረፈ እየቀነሰ ያለበት ሁኔታ ነው ያለው። የነበሩ ችግሮች በከፍተኛ ደረጃ እየቀነሰ ያለበት ሁኔታ ነው ያለው። ዞሮ ዞሮ ግን ይሄ ችግር አሁንም ከመሰረቱ ነቅለን አስቀርተናል ብሎ መናገር አይቻልም ማለት ነው። አሁንም ዘርፈ ብዙ ችግሮች አሉ። በእነዚህ ችግሮች ዙሪያ መረባረብ አለብን። የአሰራር ግድፈቶች፣ ለተለያዩ ችግሮች የሚያጋልጡ የአሰራር ግድፈቶች እንዳሉበት በተለያዩ ጊዜያት በጥናትም በተጨባጭ መሬት ላይ የሚታዩ ችግሮች ናቸው። ይህም ከጥናት ጀምሮ ጥናቱ ሁሉንም መያዝ ያለበትን ነገሮች ሳይዝ በማዘጋጀት ስፔሻሊ ከስፔሲፊኬሽን ከሙሉ መያዝ ያለበት አንድ ዲዛይን መያዝ ካለበት አንጻር ሙሉ አለመሆኑ እዛ ውስጥ ታስቦበት በኮንስትራክሽኑ ውስጥ በቫሬሽን በሰፕሊሜንተሪ በኦሚሽን የፈለጉትን ለመፈጸም የታሰብበት ሁሉ የሚያስመስል ችግሮችን አጥንተን ለይተን ያየናቸው መሆኑን ነው። ስፔሻሊ በጥናቱ ላይ ሙስናና ብልሹ አሰራር የተለያዩ አካላትን የሚያሳትፍና በባህሪ ውስብስብ የሆነ ፈተና ስለመሆኑ የኦሮሚያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አባይነች ተፈራ ይናገራሉ። በተለይ ደግሞ በመንግስት ተቋማት ውስጥ ችግሩ ስር የሰደደ መሆኑን አንስተው ከህዝብ ተጠቃሚነት ይልቅ ለግል ፍላጎት በሚሰራ አካላት የሚከወን ነው ብለዋል። የመንግስት ሰራተኛ የመንግስት ተሿሚ በስራው አጋጣሚ እጁን የገባው ነገር ለማጭበርበር ይህንን ፈተና ውስጥ ለማለፍ በድብቅ በሰራ በህግ ስር ተደብቆ ህጉ ምን አይነት ክፍተት አለው በህጉ ከሰራው ይህንን አገኛለሁ በህጉ ካልሰራው ይህንን አገኛለሁ በህጉ ከሰራው ይህንን አጣለሁ ብሎ የህግ ክፍተት ተጠቅሞ ኢንቴንሽናሊ ደለብሬትሊ ለመስረቅ ነው የሚሰሩት። ስለዚህ ይህንን ማፍረስ ማጥፋት ከባድ ነው። ስትራቴጂካሊ ግን እየተመራ ነው ብዬ አስባለሁ። እንደኔ ለምን ይህንን ተጠያቂነት ማስፈን ተጠያቂነት ለማምጣት የብዙ ሴክተር መስሪያ ቤት ቅንጅት ይፈልጋል። ችግሩ በአገልግሎት አሰጣጥ ላይም ከባድ ፈተናን የደቀነ መሆኑን ጠቁመው፣ በርካታ ባለጉዳዮችን ለእንግልት የሚዳርግ ነው ብለዋል። ችግሩን ለመፍታትም በተሰራ ስራ በርካቶች ላይ እርምጃ መወሰዱን አንስተዋል። በጣም ፈተናዎች አሉ። ለምን ሰው ይንገላታል? ባለ ጉዳይ ሆኖ የሚመጣ በሽተኛም አለ ታማሚም አለ ሌላ ችግር ያለበትም አለ የኢኮኖሚ ችግርም ያለበትም አለ ሁሉንም ይህንን ሰጥሀለው ብር ስጠኝ ካለ መስጠት ካልቻለ አገልግሎትን ማግኘት አልቻለም ይሄ ደግሞ ትክክለኛ መንግስትንና ህዝብን ዳይሬክትሊ ማቋረጥ ነው አብሮ እንዳይሰሩ እንዳይተማመኑ ስለሚያደርግ በጣም ችግር እንደሆነ እኛም እንደ ኮሚሽን ተረድተናል እንደ መንግስትም ተረር ታውቋል ማለት ነው። እንደ መንግስትም ታውቆ ብዙ ለዚህ ከስልጣን የተባረሩም አሉ ከመስሪያ ቤት የተባረሩም አሉ በደሞዝ የተቀጡም አሉ። እንደ ሀገር ማለት ነው። በክልል አቀፍ ደረጃ ሙስናና ብልሹ አሰራር ለመዋጋት የተለያዩ እርምጃዎች እየተወሰዱ መሆኑን በመጠቆም ማህበረሰቡን ለማንቃትም የተለያዩ የግንዛቤ ማስፋት ስራ እየተሰራ መሆኑን ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የተቋቋሙ ብሔራዊ የጸረ ሙስና ኮሚቴም ውጤታማ ተግባራትን በክልሉ እየከወነ ስለመገኘቱም ተናግረዋል። በሙስና ወንጀል ላይ የተያዘ ጉዳዮች ትልልቅ ውሳኔዎች እየተሰጡ ነው። አሁን ያሉት ትልልቅ ውሳኔዎች ሀብት ለራሱ እየተመለሰ ነው ያለ፣ ሌላው በእገዳ ስር ነው። ገና ተወስኖ የሚለቀቅ አለ። ግን ብዙ ንብረቶች፣ ገንዘቦች ታግዶ ነው ያሉት። ይሄ ደግሞ በኮሚቴው የሚከታተል ዴይሊ በየጊዜው ስፔሻሊ የኛ ኮሚሽኑ ራሱ ፓርቲ የኮሚቴው አባል ነው፣ ዋናው ኮሚሽነራችን የኮሚቴው አባል ናቸው። ጥሩ ስራዎች እየተሰሩ ነው፣ እየተናበቡ ችግሮቹን እንደ ኦሮሚያ ምን ብንሰራ ነው የሚሻለውን የምል ነገር፣ ጥሩ ጥሩ ስራዎች እየተሰሩ ነው። ሙስናና ብልሹ አሰራርን ማጥፋት የሚቻለው በየደረጃው የሁሉም አካላት ጥረት ሲታከል በመሆኑ ማህበረሰቡም ለችግሩ ትኩረት በመስጠት ሊሰራበት እንደሚገባም ተመላክቷል።